የልጅናት ልጅ ማክበር አለብህ፣ ገባ። ይሄ ደግሞ እኮ ፍቅረኛ ነበረች፣ አሁን እኮ ልታገባት እኮ የደረሰች ፍቅረኛ ነበረች። ኤደን፣ የራሷ ጉዳይ ነው። አሹ፣ በመጀመሪያ አንተ ደርሶ ተቆርቋሪ ለመሆን አትሞክር። ምን ማለት ነው? በአንድ ጊዜ እንደዚህ ጥሎ መሄድ ለእኔ ቦታ እንደሌላት ማንንችንም ጠቅቅ እናውቃለን። ደርሶ ምን ልጅ ልጅ የምትለው? ስለ ልጅ አታወራ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦቻችን፣ ደህና ናችሁ? በጣም ደህና ነን፣ ያው ምንም አንልም። እንግዲህ ያው አንዳንድ ችግሮች አጋጥመናል፣ እሱን ለመፍታት ያው እንደ ትንሽ ነገር ያየነው ነገር ወደ ትልቅ ነገር አድጎ ያው ቤታችንን እያበጣበጠ ነው ማለት ነው። ያው እንግዲህ ባያችሁት ቪዲዮ ላይ ባለፈውም ያው የአብስራ ልጅ አለኝ ብላ ያው ልጁን እኔም እንትን እንዳልኩት ይዛ መታለች፣ እንደዚህ አልጠበኩም ነበረ። እና ያው ግን ልጁ እኔ እንጃ እየሰራቸው ያለችው ነገር ድራማ ነው ይመስለኝ። ማለት ካሌብና ኤደንን ለማበጣበጥ የሚሆን ሀሳብ ነው ይመስለኝ። እና የአብስራ ይሄን ነገር ተይ፣ እኔም ያው ነግሬታለሁ አሁንም ደግሞ ይህን ቪዲዮ ካየችው ይህን ነገር አቁሚ፣ ይህን ድራማሽን አቁሚ። ማለት አሁን እነሱ እየሄዱበት ያለው ነገር ይሄ በቃ ዕቃ ጨዋታ አይደለም። ስለ ስላችሁ ፋሚሊ ትዳር ማለት ያው እንደ ቀላል ነገር የምናየው ነገር አይደለም። ማለት አሁን እያደረግን ያለነው ነገር እሷ መታ በቀላሉ የሽምግልና የተላከበትን ነገር ነው እያበላሸች ያለችው። እና ያብስራ በጣም በተደጋጋሚ ነግሬያታለሁ። ብዙ ነገር ውስጥ ገብተናል ከእሷ ጋር እና አሁን ደግሞ ልጅ ልጅ ይዛ መታለች። እና እሷ ጋር ደግሞ እስካሁን በነበርንባቸው ጊዜያቶች ስለ ልጅ አንስታ ማታቅም፣ በቃ ልጅም ያላት ሁኔታዋ ምናምን፣ በቃ እኔ እንዴት እንደምደግራቸው እኔ አላቅም። ፋሚሊ እኔ አሁን ያለውበት ሁኔታ በጣም ስሬንም እየሰራ አይደለም። በጀርባ ምሰራው ስራ አለ፣ ሌላ ከዩቲዩብ ጭና፣ ብዙ ነገር ነው ያበላሸችብኝ ማለት። የእነሱን ነገር ሳላስተካክል ስሬን መመለስ አልችልም። እና እሷ ልጅ አለኝ የምትለው ነገር በጣም እኔ እንጃ። እኔ ደግሞ ያው ልጁም ሲመጣ ትንሽ የሆነ ነገር አለው ግን ያው ልጁ አይመስለኝም። እነሱን ለመረበሽ ነው ይመስለኝ እና ነግሬያታለሁ። በነበርንባቸው ጊዜያት አብረን ባሳለፍናባቸው ጊዜያት በሙሉ ልጅ እንዳላት ስለ ልጅ ምንም ነገር ያነሳችው፣ ስልክም ስደውል አንዳንድ ቤተሰቦቻቸው ማቃቸው ቤተሰቦቻቸው አሉ፣ የእሷን የአብስራን እና ምንም አይነት በቃ የልጅ ምንም አይነት ነገር በቃ ያሳየችው ነገር የለም። እና እስካሁን የዋሸችኝ እንግዲህ ሶስት ወር ሶስት ወር አይ ቲንክ ሁለት ወር ምናምን ነው አብረን የነበርነው እና በዛ በነበርንባቸው ጊዜያት ሁሉ ያው እንደዚህ አስመስላ ከኖረች ያው ልጅም ያው እያስመሰለች ነው። ካሌብ ራሱ እንዴት እንዳመናት እኔ አላቅም። ያው እኔም የቻልኩትን ለካሌብ ነግሬዋለሁ፣ እናንተም በቪዲዮ እንዳያችሁት ነግሬዋለሁ፣ በውስጥም አግኝቻ ወርቼዋለሁ። ግን ካሌብ እንዴት እንዳመናት እኔ አላቅም። ያው ካሳለፉት ጊዜ አንጻር ሊሆን ይችላል። ያለፈውን ነገር ምን ማውቀው ነገር የለም ያው እኔ የአቡን ማውቃት በቅርብ ነው። ግን ያው በጣም አውቃት አለው ብዬ ነበር ማስበው። ግን እሷ እያስመሰለችውን እንዴት እንደሆነ እኔ አላውቅም። እና ካሌብ ደግሞ በዛ ላይ ያው ትናንትናም፣ ያው ያያችሁት ቪዲዮ ካያችሁት፣ ሄዱ የተለቀቀው ቪዲዮ ደግሞ ትናንትና እንዳያችሁት፣ ያልተገባ ያልተገባ። እኔ ከካሌብ እንደዚህ አይነት ነገር አልጠብቅም ማለት፣ ያው ካሌብ ጋር ብዙ ነገር አሳልፈናል። ጥሩ ጓደኛ ወንድሜ ነው እና ከኤዱም ጋር አብረው ሲሆኑ በጣም ያው ሁለቱም ቤስት ጓደኞች ስለሆኑ እንደ እህት ወንድሞቼ ናቸው፣ እኔ ደስ ብሎኝ ነበር። እና የሆነ ደስታ አየን ስንል በመሀል ላይ ደግሞ ካሌብም የአብስራን አምኗት እያረግ ያለው ነገር በጣም ተገቢ አይደለም። ያው ኤዱም እንዳያችሁት ፋሚሊ ያው ብዙ ነገር አሳልፋለች። ያው እናንተ ማታውቁት ብዙ ነገር አለ፣ ያው ያያችሁት የምታውቁትም ሊኖር ይችላል። ያው ያን ሁላ ነገር አሳልፋ ካሌብ ግን እንዴት ሊረዳት የአብስራን አምኖ ለእኔ እንደዚህ ያልታመነች ማለት በዚህ እንደዚህ እኔን አጭበርብራ ማለት ሁለት ወር እንደዚህ ማስመሰል በጣም ከባድ ነው፣ በጣም ከባድ ነው። እና አይታችኋል፣ ቪዲዮንም ወደኋላ የኔ ጋር ገብታችሁ ማየት ትችላላችሁ። ምንም አይነት ነገር አይመስልባትም እንደዚህ ማለት ነው። እና እኔን ለማስመሰል የተጠቀመች ልጅ የእነሱንም ትዳር ለማፍረስ ነው እንጂ በፍጹም ካሌብን ወደው አይመስለኝም። ልጁም የእሱ አይመስለኝም ማለት ነው። እሱ ግን እንዴት እንዳመናት እኔ አላቅም። ኤደን ደግሞ በመሀል በጣም በጣም እየተጎዳች ነው ፋሚሊ ከምነገራችሁ በላይ በጣም እየተጎዳሽ እና እሷን ትሪት ማድረግ አልቻለም። ትናንትናም ያው አክብረው ልብስ አዘጋጅታለት ጠርተው ነበርና እና ያልተገባ ነገር ተናግሯት ያልተነገባ ነገር ለእሷ አርጓል ማለት ነው እና አዋርዷታል በፋሚሊ ነገር እና ይሄ ትዳር ቀላል ነገር አይደለም እና በጣም ነው ያስከፋኝ። በጣም ነው ያሳዘነኝ ማለት ነው። በጣም ነው ያስደበረኝ። እንደጠበቅኩት አልሆነልኝም። እንደዚህ ጭራሽ እንደዚህ ያው ለሴት ልጅ ክብር ያለው ልጅ ነበር ሳቀው እንዴት እንደዚህ ሊያደረግ እንደቻለ ያው ያ ስራ ምን እንዳደረገችው ምን እኔ እንጃ። እሷ ከመጣች በኋላ ብዙ ነገር ተበጥብጧል ማለት ነው። እኔ እንጃ አሁን ካሌብን ለማንኛውም ጠርቸዋለሁ። እንግዲህ ሲመጣ ያለውን ነገር በደንብ እንደ ትልቅ ሰው በደንብ ነው የማዋራው ማለት ነው። ካሌብ ጭራሽ ጭራሽ ስነ ምግባር የሌለው ሰው መሆኑ በትናንትና ቪዲዮ አይተናል። እናንተም አይታችኋል። ሄደን እንደዛ እየተጎዳች እንደዛ እየሆነች ጥሏት መሄዱ እና እነሱንም ቤተሰቦቿን አለማክበሩ እኔ እንጃ በጣም እያናደረኝ ያለው እና ያው እኛ ደግሞ ያለነው ከኤዱ አጠገብ እኛ ነን እና ለካሌብም ያው መምከር ያለብን እንደ ምርጥ ጓደኞች እንደ ቤተሰብ ያው እኛ ያለነው ከጎንና እኛ ካልመከር ነው ያው እኛ ደግሞ የሚደረገውን ነገር በቃ እሱም ከዚህ በላይ አልመለስም ካለ በቃ እስከምንወስደው እስከ መጨረሻው እርምጃ እንወስዳለን። ለምን ኤዱ አሁን በመሀል በጣም እየተጎዳች ነው ያለችው። ፋሚሊ ትናንትና እንዴት እንዴት እያለቀሰች እንደሆነ እናንተ ማየታቸዋል። ከቪዲዮ በስተጀርባ በጣም ተጎድታ ነው ያለችው። እና ያው ካሌብን በጣም በጣም ነው ያስደበረኝ ፋሚሊ በጣም ከምጠብቀው በላይ እንደዚህ የምጠብቀው ልጅ አልነበረ። እና ያው ማድረግ ያለብኝን ነገር ያው እሱን ለማስጠንቀቅ ምንም አይነት ልጆች መውሰድ እንዳለብኝ ነው፣ መጣላትም ካለብኝ ያው ጓደኛዬ ቢሆንም እንግዲህ፣ በጣም ነገር ያለው ከዚህ በላይ ምንም፣ ያው ኤዱ ደግሞ ከዚህ በላይ መጎራት የለባትም። እና አሁን ካሌብን ጠርቸዋለሁ፣ ያው ሲመጣ ያለውን ነገር ተነጋግረን ያው እሺ ማይል ከሆነ ወደ ሌላ ነገር ውስጥ ምንገባ ነው የሚሆነው ማለት ነው። ያው እሷ መጎዳ ስለሌለባት ምንወስደውን ምርጃ በሁሉም ነገር መውሰድ እንዳለብኝ የሚሰማኝ ያው እምቢ ካለም እንግዲህ እኔ እንጃ እኔ አላውቅም። እኔ ከዚህ በላይ እኔም የእሷን ለቅሶና የእሷን በቃ እንባ ማየት አልፈልግም። ሄዱ እንደዚህ ከዚህ በላይ እንድትጎዳ አልፈልግም። ስትጎዳ ማየት አልፈልግም። ከካሌብ ጋር ያው አሁን ደውዬለት አለው እየመጣ ነው ያው እንግዲህ

አክርፋሽን ስውል ጭርስ ሲልበቱ ደስ አይለኝም ደስ አይለኝም። ከሰቀቀን ካልዳም ካምናው ከትላንቱ ደስ አይለኝም ደስ አይለኝም ደስ አይለኝም። ዝምታ ሲውጠኝ ምን እንደምልሳጣ ደስ አይለኝም

አክርፋሽ ስውል ጭር ሲል ቤቱ ደስ አይለኝም፣ ደስ አይለኝም። ከሰቀቀን ካልዳው ካምናው ከትላንቱ ደስ አይለኝም፣ ደስ አይለኝም። ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም

ይበል አሹ፣ በመጀመሪያ አንተ ደርሶ ተቆርቋሪ ለመሆን አትሞክር። ምን ማለት ነው እንዴ? ከኔ በላይ ለምን እንዴት ነው ማለቃት? በቃ ይኸውልህ፣ አሁን ትናንትና ስለተፈጠረው ነገር ትናንትና ማውራት ትችል ነበር አይደል? እንደ ትናንትና ኤዱ እንደዛ እየሆነች እያየው እንዴት ነው ከአንተ ጋር እንትን የሚለው። ይኸውልህ፣ አሁን እኔ አሁን ዛሬ የመጣሁት ደጋግመህ ቴክስት ስላደረግክልኝና ስለደወልክልኝ ነው። ሲቀጥል ደግሞ ስለ ኤደን አሁን እንድታወራኝ በፍጹም አልፈልግም። እየሰማኸኝ ማለት ነው። ኤዱ እኮ አሁን ያለችበት ሁኔታ ቁጥሩ ያለም ተጎድታለች እና እኔ ምን አገባኝ? እንዴት ነው? ምን አገባኝ? ምን አገባኝ? እኔ ሽማግሌ ምናምን ልካለው ምናምን ብለህ ይኸውልህ፣ እየሰማኸኝ ነው። ይኸውልህ፣ እኔ ይኸውልህ፣ አሁን የራሴ ቤተሰብ ያለኝ ሰው ልጅ አለኝ። የልጅነት አለ እንደ እሷ ላይ አብስራን በምናምናት ነው አሁን ኤዱን እንደዚህ ጥላት እንት ይል አሁን ስለ አብስራ ምንም አንተ ማውራት አይገባም። ስለ አብስራ ምንም እንድታወራ ነው አልፈልግም። ምክንያቱም አንተ ነህ እሷ እኔ እንደዚህ ያደረገች ልጅ አሁን ለአንተ የምጠቅም ይመስላል። እየሰማህ ነው። እሷን ተዋት እና አሁን ኤዱን ለምንድን ነው እንደዚህ ምን ታደርጋት ይል እየሰማህ ነው ይል እኔ ያብስራን ስለ አገናኘኝ በጣም አመሰግናለሁ። ያብስራና ልጅ እንደ እንዳገኝ አደረግከኝ አንተ ነህ ለዚህ በጣም አመሰግናለሁ፣ በጣም አከብራለሁ። ግን ከዚህ ልፍ ያለ ወሬ የምታወራ ከሆነ እኔ በሌላ እርምጃ ያ ነገር መውሰድ ይችላል። ስለዚህ ስለ ያብ ስራ ምንም ክፉ እንድታወራ አልፈልግም። እየሰማኸኝ ነው። እኔ ጭራሽ ከአንተ እንደዚህ አይነት ነገር አልጠብቅም። ያኛው ያለፈውን ተውና እሷን እሷን ማመን ተው። እሷ አይመለከትህም። መጠበቅ አለመጠበቅ ትናንትና ጥላት በሚሄደ ብቻ በጣም አዝኛለሁ። አይመለከትህም ማለት ምን ማለት ነው? አያገባህም ማለት አያገባም ነው። ላብራራል እንዴ ለምን ደሞ ያገባኝ? እኔ እኮ እህቴ ናት እኮ። እኔም እህቴ ነች፣ ስትጎዳ ማየት ጭራሽ አልፈልግም። እየሰማኸኝ ነው። እኔ መጎረት በፍጹም አልፈልግም፣ ነገር ግን አሁን እኔ የራሴ ህይወት ያለኝ በምን እርግጠኛ ሆነ? እሱን የማይሆን ነገር እንትን ብላ ይሄ ጥሩ ነገር የምበት ነው። ቤተሰብ ምን ይላል? አሁን ሰርግ፣ አሁን ሽምግልና አቃቃጭ አንተ አታብራራልኝ። እየሰማኸኝ ነው? እቃ ጫወታ እኮ አይደለም እኮ ያዝነው ዝገ እሱ አንዳት ነግረኝም ልታስረዳኝ ትሞክር፣ አሹ ልታስረዳኝ ትሞክር። እቃ እቃ ምናምን የሚለው ነገር እሱ የራሱ ጉዳይ ነው። ነገር ግን እኔ ልጄን ማሳደግ እፈልጋለሁ። እስከዛሬ ልጄ ያለ አለባት አድርጓል። ስለ እሱን ቶ ልጅ ምና የምትለውን ተሆና ስለሱ ስለ ሄዱ ለም ደግሞ አታስብ፣ አይመለከተኝም። እኔ ስለ እያንዳንዱ ነገር አሁን ምንም አይመለከተኝ። እኔ አሁን ሀሳቤና ፍላጎቴ ትዳሬና ልጄን ብቻ ማሳደግ ነው። ስለዚህ አንተም እየመጣ ህይወቴን አትበጥብጠው፣ እሷም እየመጣ ህይወቴን እንድበጠበጡ አልፈልግም። ምክንያቱም ልጄ ላሳደግበት። እየሰማኸኝ ነው። አሁን አይመለከተኝም ብለህ አሁን ችላ ያልከው ነገር በኋላ ዋጋ እንደሚያስከፍለው ይሄ ነው። ልጅ ልጅ እያልክ እሷ አታስፈራ፣ እያስፈራራኸኝ ነው። ምንም ዋጋ ምንም ዋጋ አልከፍልህም። ያብ ስራ እየዋሸችክ ነው። አይመለከትህም ስለ ያብ ስራ ብዙ ደግሞ አታወራ። ለ ስለ ያብ ስራ ከእንግዲህ ምንም እንድታወራ አልፈልግም። የልጅነት ልጅ ማክበር አለብህ ገባህ። ይሄ ደሞ ከፍቅረኛ ነበረች፣ አሁን እኮ ልታገባት እኮ የደረሰች ፍቅረኛ ነበረች። ኤደን የራሷ ጉዳይ ነው። ዝም ይሆን ልኮ ጨርሳል እኮ ካልን ለምንድነው የእሷን ፋሚሊ ኮ ሰምቷል እኮ እንዴ! እኔ እንደማታፈቅረኝ በጣም እኔም አንተም ጠቅቀን እናውቃለን። እሷ እንደማትወደኝ ግልጽ የሆነ ነገር፣ መንገዱን ተውኩላት። የፈለገችውን ሰው ማግባት የፈለገችውን ሰው ጋር መሆን ትችላለች። በአንድ ጊዜ እንደዚህ ጥሎ ለእኔ ቦታ እንደሌላት ማንቸውም ጠቅቀን እናውቃለን። ቦታ ስላላት መሰለኝ ትናንትና ያረገችው ነገር ይሆናል። ማንም ሰው ያውቃል የነበረው ነገር ግን ኤደን የራሷ ጉዳይ እሷ የፈለገችውን ሰው ማግባት ትችላለች። የፈለገችው ህይወት መኖር ትችላለች። ምክንያቱም እኔን አትወደኝም ለእኔ ምንም ስሜት እንደሌለ ታውቃለህ። እኔ ለሷ መወዳት ስለዚህ አንተም ተወኝ እሷም ተወኝ። እኔ አሁን አሁን ግን ከልጄ ጋር መሆን እፈልጋለሁ። ልጄ በመሆንም በምን እርግጠኛ ነህ? እኔ በቃ እርግጠኛ ነኝ። ብዙ ዋጋ ልትከፍል ትችላለህ። ምን እያስፈራራኝ ነው? ምንም እያስፈራራሁ አይደለም።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

ጓደኝነታችን ብዬ ነው እኔ እስካሁን ዝም ያልኩህ፣ በጣም ስለምወድ እና ጥሩ ጓደኛዬ ስለሆንኩኝ። ነገር ግን በማያገባ ላይ ኤደን እንድትጎዳ አልፈልግም። በማያገባ እየገባህ ነገሮችን አታዘበራል። ያገባኛል፣ ያገባኛል በቃ ነው ወይ? በቃ ከእንግዲህ አጠገቤ እንዳትደርስ፣ እሷም ብትሆን አንተም ብትሆን አጠገቤ እንዳትደርስ። እሺ እየሰማኸኝ ነው? እንደዚህ ማታ አቸ- ምን አገባህ? ለምን ነው ማያገባኝ እንዴ? ኤድ እኮ ጓደኛ ምህትም ናት። እስካሁን ዝም ያልኩ ጓደኛነታችን ብዬ ነው። እኔም ይኸውልህ፣ ዝም ያልኩ ጓደኛነታችን ስለሆነ እስከ ዛሬ ይኸውልህ፣ ዝም እኔ በብዙ ነገር ህይወቴን ይበጠብጠኛል። ያስቀይም ይችላል ካሌብ። አንተ እኔን አስቀይማለሁ፣ አንተ እኔን ታስቀይመኛለህ። እኔን አንተ አታውቀኝም። ይኸውልህ፣ በቃ ከእንግዲህ ደርሶ ደርሶ ምንድን ነው ልጅ ልጅ የምትለው? ስለ ልጅ አታወራ

ሀ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፈሺ ስውል ጭርስ ሲልበቱ ደሳይለኝ ደሳይለኝም ከሰቀቀን ካልዳ ካምናው ከትላንቱ ደሳይለኝ ደሳ